አሰላም አሌይኩም ራሕመቱላሂ ወበረካቱ። ይቻና ቤተሰቦች እንዴ ናችሁ? ሰላም ናችሁ? ሰላማችሁ በዙ ትርፍርፍፍ ይበልልኝ። ሰላም ሰላም፣ ክርስቲያንቶች እንዴ ናችሁ? ባላችሁበት አላህ ይጠብቅልን። እንግዲህ ሀገራችን ሰላም ደስታ ያደርግልን እላቸዋለሁ። ስግደት ደግሞ በቃ ይበለን። ከስግደት ያለን ከአገር ውጭም ከአገር ውጭም ያለን አላህ ይጠብቀን። ዛሬ ደግሞ እየ ላችሁ የመጣሁት ማለት ነው ስጋ እንደዚህ ሲቀቀል አለ የሚቀቅሉት አረቦቹ ማለት ነው። ያው እኛም ንቀቅለዋለን በባህራት ብቻ ተደርጎ ተቀቅሎ ሩዝ ተቀቅሎ የሚበላ ማለት ነው። ይሄ እንግዲህ ይሄ ስጋውን አጥቤዋለሁ እኔ ይሄ ስጋውን የበግ ስጋ ነው አጥቤዋለሁ እንደምታዩት ማለት ነው። ይሄንን ቤት ውስጥ ቤት ውስጥ እፈተዋለሁ።

እዚህ ጋር እንደዚያ የመሸከር ሌላ አይነት የለሃር የስጋ ባህራቶች ማለት ነው። እዚህ ጋር ያሉ እንደምታዩት፣ ከዛ እሱን እዚህ ላይ እንጨምራለን። እንዲህ ብዙ እንዳይበዛባችሁ ማለት ነው እንጨምረዋለን። በነገራችን ላይ በጣም የሚጣፍጣ ታውቁት አላችሁ በኋላ ማውጣት ነው። ሌላ የሚጨመርበት ነገር የለም፣ ምንም የሚጨመርበት ነገር የለም ማለት ነው። እዛ ይሄን እንዴት አረጉታላችሁ? በእራሳችን ከጨመርን በኋላ በደንብ አርጋችሁ ታዋህዱታላችሁ። ጨው ጨምረና ነገራችን ላይ ጨው ማስተዋል መሰለኝ ይበቃዋል። በጣም ነው የሚወጣው ጨው ማለት ነው። እዚህ ጋር ነጭ ሽንኩርት አለን። ከድን የተወቀጠ ከዝንጅብል ጋር የተወቀጠ ስጋ ነው። አሁን ይህንን በደንብ አድርጌ በአንድ ጊዜ በአንድ እዚህ ሀገር ደግሞ በጣም ነው ባህላት የሚወዱት። እኔ አልወድም። በጣም ባህላት ይወዳሉ። ባህላት ይበዛበት ጥሩ አይደለም። የሚወስዳችሁንም ጥሩ አይደለም። የምንም ነገር ጥሩ አይደለም። ስጋው በነገራችን ላይ በሬ ትልቅ በሬ ነው፣ በግ ነው የመጣው ማለት ነው። እውነት በሬ ነው የሚመስለው። ለሀገራችን በጉ ትልቅ ነበር፣ ትልቅ እላቸዋለሁ። ስጋው ራሱ የበግ ስጋ ነው፣ የበሬ ስጋ ነው የሚመስለው። ትንሽ የእንትን ስጋ ላይ በጣም የሚያምር ስጋ፣ በእውነት የሚያምር ስጋ ነው።

የበግ ስጋ ስለሆነ ብዙ አይቆይም፣ ትንሽ ወዲያው ነው የሚበስለው ማለት ነው፣ ቶሎ ነው የሚበስለው። ከእዛችን ሀይን አረግበታለሁ። እስከዚያ ደግሞ አሁን እዚህ ጋር ደግሞ ፎሶሊያ ሰርቼ አለ፣ ፎሶሊያ የሚውልኝ ማለት ነው። አዎ ቁርሴን ቁርስ ሰርቼ ማለት ነው

ቤተሰባቦቻ ያያችሁ ስጋውን እንደዚህ አይነት ሆነው ላቸው። እዚህ ጋ ደግሞ ምስማርና ሂል ሄል እጨምርበታለሁ እዚህ ላይ ማለት ነው። አሁን ይህንን ደግሞ እሺ፣ ታደርገዋለህ። ለምግብ የሚጠቀም ተጠቃሽ ያላቸው። አሁን በፈላ ውሃ እዚህ ጋ አፍልቼ ያለው። በነገራችን ላይ ብዙ ሰዓት አላቋየውም፣ በትንሽ ነው አንድ አስር ደቂቃ ምናምን እንደዛ ነው ያያችሁት ማለት ነው። ውሃ ብዙም አልጨምርም፣ በልክ ነው የሚጨምረው። ብዙ ውሃ አላረግም ማለት ነው። ይኸው እዚህ ጋ እንዳያችሁት ጥቁር ውሃ የሚመስል ተናገራችን ወደ እራሱ መረቅ ሆኗል ማለት ነው። ከበድ ይሄ ከተዘጋ በኋላ ይከብዳል። ታውቃላችሁ። ግን ቆይ ጨው ያንሰዋል። ቤተሰቦች ትንሽ ጨው ልጨምር፣ ጨው ያንሰዋል። ጨው ስጋ ከሌለው ደግሞ አይጣፍጥም። ቤተሰባችን ጨው ጨምር ያለው አሁን አጥደዋለሁ ማለት ነው። ይሄ ከተጣደ በኋላ ስለማይከፈት አንድ ላይ ከበሰለ በኋላ። በነገራችን ላይ ይሄ ነገር በጣም ነው እኔ ራሱ የሚያስቸግረኝ፣ እውነት ሲዘጋ ማለት ነው፣ በጣም ነው የሚያስቸግረኝ ለምን እንደሆነ ያላቀፍ ነው አገባቡ ማለት ነው። በጣም ያስቸግረኛል። ና ትኖት ሴትዮዋ አንዳንዴ ፖስታ ጠራት። እኔ ነዚህ ሁሉ ሙላታ ግጥም ማለት አለበት። በነገራችንም በጣም ነው የሚያስቸግር። ግን ተጠንቀቁ፣ እንትን ስትሉት ይሄኛው ነገር ማለት ነው ተጠንቀቁ። ሰዎች ቶሎ ብላችሁ እንዳልከፉ እና ቤተሰቦቼ በቃ ይመጡ ብለዋል። ይኸው ቤተሰቦቼ አሁን ጥጄዋለሁ። በቃ ቀስ ያለ ይበስላል። አንድ አስር ደቂቃ ሲሆን አወጣ ዋለው ብላቸዋለሁ። እንግዲህ ላይ መቼም ይችላል። በዚህ አቆመዋለሁ እላቸዋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ ላይክ፣ ሼር ያደረጋችሁ አበረታታችሁኝ። በሌላ እስከ ስንገናኝ ድረስ መልካም ቀን እላቸዋለሁ። ወዳችኋለሁ። ባይ